አሰላሙ አሌይኩም ረህመቱላህ ወበረካቱ የተከበራችሁ የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። ነባሮች ላይክ፣ ኮሜንት፣ ሼር እያረጋችሁ አዲሶች ደግሞ ሰብስክራይብ እያረጋችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያረጋችሁ አበረታቱኝ። እዚህ ላይ እንደምታዩት ድንች አለኝ። እዚህ ሰልሰ ጥማጥም አለኝ። እዚህ ዘባዴ አለኝ። እዚህ ሎሚ አለኝ። እዚህ ማስተርድ አለኝ። እዚህ እንጨት አለኝ፣ የሸዋያ እንጨት። እዚህ ደግሞ ዶሮ አለኝ፣ እሱን እንከትፈዋለን። እዚህ ደግሞ ሰሃን አለኝ። እዚህ ደግሞ ነጭ ሽንኩርት አለኝ፣ የተፈቀፈቀ እዚህ ደግሞ እንደምታየው ሰባ ባህራት አለኝ። እንግዲህ ቅመሙን እነግራችኋለሁ እያንዳንዱ። እዚህ ጨው ነው፣ ይሄ ቁንዶ በርበሬ ፍልፍል አስወድ፣ እዚህ ደግሞ ኮሞን ነው፣ እዚህ ደግሞ ሰባ ባህራት ነው፣ እዚህ ኩዝብራ ነው፣ ይሄ ፓፕሪካ ምደኸን፣ የኛው ደግሞ ፓፕሪካ አይዲ ማለት ነው፣ ያልተበከረ ማለት ነው። አሁን ይሄን ለድንቹም ዶሮም ስለሆነ የምጠቀመው እንደዚህ አዋህደዋለሁኝ ማለት ነው። እንደዚህ አደበላል እንደኩት በኋላ ለድንቹም ለዶሮም ነው የምጠቀመው። ድጃጅ ሸዊ ሸሽጣውን ይሉታል ማለት ነው፣ አረቦች ግን ይሄ በድንች ነው። ገባችሁ? እሺ ውጆች፣ አሁን በዚህ በሻይ ማንኪያ ወይም ጣፋጭ በምንበላበት ማንኪያ አንድ ከግማሽ አረጋለሁ ማለት ነው። እዛ ነጭ ሽንኩርታችንን ነጭ ሽንኩርቱ አንድ ማንኪያ ነው። ማስተር አንድ ማንኪያ ነው የምናረገው። በዚቹ ማንኪያ ቅመም ባረፍኩባት ማንኪያ ነው የምናደርገው ማለት ነው። እዚህ ላይ ደግሞ አሁን የምናደርገው ዘባዴ ነው። እኔ በዚህ ነው የተጠቀምኩት። በዚህ እንግዲህ የተጠቀምኩት አራት ነው። እናንተ ምግብ በምበሉበት ማንኪያ፣ ሩዝ በምበሉበት በእሱ ሁለት ማንኪያ ወይም ሶስት ማንኪያ ማድረግ ትችላላችሁ፣ እንደ ፍላጎታችሁ ነው። ከዛ እናዋህደዋለን፣ እንደዚህ አድርገን አዋሃድ ነው። በኋላ ዶሮአችንን እንከታለን። በመጀመሪያ ደግሞ ሎሚ እናደርጋለን ማለት ነው። አሁን ደግሞ እንደምትመለከቱት በትንሿ ማንኪያ ቅመሙን ባረኩበት ማንኪያ ሰልሰት ቲማቲም ወይም ማጁን ጥማቲም ወይም ማጁን ጥማጥም ይሉታል ማለት ነው እሱ እና አንድ አሁን ዶሯችንን እንከትፋለን፣ እንደምቻችን እንከትፋለን። እሺ ውዶችዬ፣ አንድ ማንኪያ፣ በምግብ ማንኪያ ሎሚ ሎሚ፣ ይሄን ያረኩት ገባችሁ፣ አውቃችሁታን እሱን ጨምቄ ነው ያረኩት አንድ ማንኪያ። እሺ ውዶችዬ ሳይበዛ በዛ ትንሽዬ ሶያ ሶስ ሳይበዛ ለጣም ማለት ነው። ሶያ ሶስ ይሄ ነው እንደምታዩት። እሱን ትንሽ አርገን እንደዚህ እናዋህደዋለን ማለት ነው። ሰርታችሁ መብላት አለባችሁ። ሰርታችሁ ትሞክሩ፣ በጣም ነው የምትወዱት። ያ አሁን ዶሮ እንከትፋለን። እንዴት አርጋችሁ እንደምትከትፉ አሳያችኋለሁ ማለት ነው። አሁን ዳይ ዳይ ወደ ሻቆት እዛ እንትናችንን ቀፍ ገለብሳችንን እንለብሳለን። አዎ ከታያችሁ እዛ ዶሮዎችንን ይሄን እኔ በሎሚስ አጥቢው አለሁኝ፣ እናንተም በሎሚ ጠቡት። ወይም እንደዚህ እንደዚህ ነው የምናረገው። በጣም አይተንሽም፣ በጣም አይተልቅም፣ መካከለኛ በዚህ መልኩ ማለት ነው። አያችሁት? በዚህ መልኩ የምታዩት ማለት ነው። ከአባ ይባላል ይሄ አሁን ነው እንደዚህ ዶሮን ታመጡና እንደዚህ ከሁለት ትገምሱታላችሁ። እንደዚህ ከገመሳችሁት በኋላ እንደዚህ አንዱን ጫፉ ላይ በቃ ከአራት አንዷን ከአራት ግማሽን ማለት ነው እንደዚህ ታደርጋላችሁ ማለት ነው። የታያችሁ ከሆነ ካሜራ ማን የለንም። እንደዚህ አርጋችሁ አሁን ቅድም ካዋሃድነው ውህድ ላይ እንጨምረዋለን፣ ዶሮውን ማለት ነው እንደዚህ አርገን ውህዱ ላይ እንደዚህ እንጨምረዋለን። ሁሉም ዶሯችንን እንደዚህ አድርገን እንከትፋለን ማለት ነው። ኢንሻላህ ለማስረዘም እሞክራለሁኝ፣ እንዳይረዝምባቸው በቀላሉ እንድትሰሩት ማለት ነው። እኔ አንድ ኪሎ ዶሮ ነው ተጠቀምኩት። ያው አንድ ኪሎ ዶሮ ሶስት አርባ ማለት ነው። አሁን እንደዚህ ጨርሰናል። ወደ ድንቻችንና እንሄዳለን ማለት ነው፣ ወደ መላጥ። እሺ ዱጆችዬ ከላጥኩት በኋላ በዚህ መልኩ እንደዚህ አዋህደዋለሁኝ። አለሁን ዞሮ እንዲወስድ የቅመሙን ጣዕም ያርጋው። አዋህጀ ተዋልሁን ድንቹን ስተመለጥ ማለት ነው ያሳያችሁት በዚህ መልኩ እንደዚህ ነው። እንትን ይላል። እዛ ድንች ደግሞ ልጫ አሳያችኋለሁ። እሺ አሁን ድንች እልጣለሁኝ እናንተ ለማሳየት ሞክራለሁ ሁሉን ነገር። ሩዝ ደግሞ ነጭ ሩዝ ነው የምንሰራን እሱንም አብረን እንሰራለን ማለት ነው። ሽ ልጆች ድንችን በዚህ መልኩ ልጫለሁኝ አጥቤ ያዘጋጅቻለሁ አካባቢ ናዝ ልቻለሁ አሁን ድንቹን በዚህ መልኩ እንቆርጠዋለን ማለት ነው። ሸራሀት ሳናሳሳ ሳናወፍር መካከለኛ ማለት ነው። ልክ እንደዚህ ማለት ነው። ቢላዋም ስትይዙ እንዲህ አርጋችሁ ነው መያዝ። ስትቀጥፉ እንደዚህ አርጋችሁ ነው እንደዚህ አድርጋችሁ እንዳትከትፉ። እንደዚህ እንደዚህ እንዳትከትፉ፣ እጃችሁን ስትከትፉ። ይኸው እንደዚህ ነው። እንደዚህ ገባችሁ፣ ይታያቸዋል ይታያችኋል። እንደዚህ እንደዚህ እንደዚህ እዛ እጃችሁን አትቆርጡም። በቃ ጥፍራችሁን ነው የምታደርጉት፣ ወደፊት ደፊት ማለት ነው። ይሄ ጣታችሁን እንደዚህ አድርጋችሁ እንደዚህ ልጅ እንዳታደርጉ፣ እሱ አደጋ ነው። ጥፍራችሁን ትቆርጣላችሁ። እሺ በዚህ መልኩ እንግዲህ እንደዚህ ከታትፈዋለሁኝ። አሁን ያስተረፍኩትን ቅድም ቅመም እሱን አረግበታለሁ ማለት ነው። እሺ አሁን ቫይረሴን አንጥቼ ለምሰራበትን ቫይረሴ ማለት ነው። አሁን ቅድም ዘይዘይቱን አላረኩም ዶሮ ላይ እና አሁን አረጋለሁ፣ ዘይ ዘይቱን፣ ድንቹ ላይም ዘይ ዘይዘይቱን አረጋለሁ። አሁን ዶሮ ላይ ዘይ ዘይቱን አረጋለሁ የሚበቃውን ያህል፣ እዚህ ድንቹ ላይም ደግሞ ትንሽ ሳይበዛ እዚህ ዘይ ዘይቱን ነው ማድረግ። እዛ ቅድም ያስተረፍነውን ነውን ቅመም እናረጋለን ማለት ነው። ለዶሮ ጋር ያዋሃድ ነው ዶሮ ጨው ማለት ነው። ስለዚህ ቅመሞች እንደዚህ ካዋሃድን በኋላ እዛ ድንቻችንን እንጨምራለን ማለት ነው። ድንቹ ቅመሙን እና ዘይዘይቱን መጠጣት አለበት። ስለዚህ እንደዚህ መዋሃድ ያለበት ገባችሁ። እዚህ ካዋሃዳችሁ በኋላ በኋላ ትረክቡታአላችሁ። እዛ መሀል ላይ ዶሮ ነው የሚሆነው እንደዚህ ማለት ነው። እንደዚህ አድርጋችሁ ታዋህዱታአላችሁ በቃ ውዶችዬ አሁን ይህን ዶሮውን በእንጨት እንሰካለን። እዚህ እንጨት አጥርግ ያለው እሱ ላይ እንሰከዋለን ማለት ነው። ያው ስለማይመቸኝ ሰክቼ ነው የምመለሰው። ከታየኝ አሳያችኋለሁ ግን የሚታይ አይመስለኝም። ሰሀኑ ያው ሰሀኑ ሸፋፍ ቢሆን ጥሩ ነበር። እንደዚህ አድርገን እንደዚህ እንደዚህ አድርገን ማለት ነው። ግን አይታይም። ቆይ ጨርሼ ያሳያቸዋለሁ። እሺ በዚህ መልኩ ጨርሼዋለሁኝ። እንደምትመለከቱት እዚህ ላይ ደግሞ ይሄ ሳህኑን ዶሮን እንትን ያልንበትን ሳህን እዚህ ላይ ትንሽዬ ግማሽ ማጅና ትንሽ ደግሞ ሰልሳ ጥማጥም አድርገን ይሄ ለድንች ነው። ታች እንዲያበስለው ማለት ነው። ዶሮ አይፈልግም። እንደዚህ ውሃ ሳይበዛ መረቅ እንደዚህ አድርገን አዋህደን እንደዚህ እንደዚህ አድርገን ሃላይቱ ላይ እናፈስበታለን ማለት ነው። ሹበት አሁን እንደዚህ መረቁ እናረግበታለን። አሁን ፎሮን እደውላለን። ጋስቴር አለሰን ማለት ነው። ሹበት ያለው ጋስቴር አዘጋጅቻለሁ። ዳርቆ ሰፍኛ ፎሮን ውስጥ ልደውለው ነው። እሺ፣ እሺ፣ እዚህ ሮዛ አለኝ ሮዝ ላጥብ ነው። ሮዝባጥ ናት ያሱት እኔ የምጠቀመው አንድ ካሳ ከግማሽ ነው። እናንተ ከዛ በላይ መጠቀም ትችላላችሁ። በየቤተሰቦቻችሁ እንትን ማለት ነው። ይሄኛ ይበቃና አንድ ከግማሽ ሌላ ምግብ ስላለ በጎኑ አይበላም ሲበዛ ማለት ነው። ሹንደ ሲያሁን በደንብ አድርገን እናጥበዋለን። ያው ላሳያችሁ ገለንዴ ቪዲዮ እንዳይረዝምባችሁ ሙሉን አላሳያችሁም። ሳጥብ ማለት ነው። እሺ ውዶችዬ፣ ሮዙን አላሳየኋቸውም ስላልተመቸኝ ማለት ነው። በዚህ መልኩ እንግዲህ እየቀቀልኩ ነው። ሮዙን ትንሽ ይቀረዋል። እሳቱን ቀነስ አድርጌ እንዲበስል ማለት ነው። እሺ ውዶችዬ፣ በዚህ መልኩ እንግዲህ ዶሮዎችን እየበሰለ ነው። ጋስቲሩን አንስቼለታለሁ፣ ከላይ እንዲቀላ ማለት ነው። ይኸውላችሁ፣ እንደምትመለከቱት ትንሽ ነው የቀረው። ትንሹም እየበሰለ ነው፣ ዶሮም እየበሰለ ነው። ከላይ መቅላት ብቻ ነው የቀረው። አሁን ከላይ ብቻ ሸቅልለታለሁ አለው ማለት ነው ሾጆች የሩዙ በዚህ መልኩ በሱ አልቋም የምትመለከቱት ያው ያላሳየኋቸው ራበን ራበን ስላሉ ቶሎ ጭምር ጭምር ና አረፉት እና ለዛ ነው ያላሳየኋቸው ስቀቅል ዘይት እና ጨው እና ውሃ ነው እና ሄል እና ቅርንፉድ ቀረፋ ወረቀት ቃር ነው የምታረጉት ሌላ ምንም ማድረግ የለም አዛ መጀመሪያ በዘይት ሩዙን ታምሱታላቸው ከዛ በኋላ ነው እንትን የምትሉት ውሃ የምታረጉት ማለት ነው፣ የፈላ ውሃ። በዚህ መልኩ ሩዛችን እነበስለዋል ማለት ነው። እሺ ወንዶች፣ ይሄ በዚህ መልኩ እንግዲህ ምሳችን እንደምታየት እያለቀ ነው፣ አልቋ፣ ሊቀርብ ነው። ሴት የርቦኛን ቶሎ አቅርብ እያለች ነው፣ ልበላ ነው ማለት ነው። በዚህ መልኩ ጨርሰናል። ሰርታችሁ ብሎ ብላቸኋለን። ላይክ፣ ሰብስክራይብ፣ ሽር ማድረጋቸሁን እንዲያትረሱ። አስተያየትም ካለ አስተያየታቸሁን ስቶይ ማለት ነው። እና ወዳቸኋለሁ። ቻው ቻው።